እጅግ በሚያስገርም ሁኔታ በአስር ቀን ውስጥ እንግዲህ ከዚህ ወደዚህ ተቀይሯል፣ እና በአስር ቀን ውስጥ ጋይስ ይችላል። አጨብጭበናል፣ ጀግና ነው ማርያም። ወንዶች ደግሞ ለምንድን ነው ቀለበት ማድረግ ማትወዱ? እስኪ ምክንያታችሁ ንገ ቀለበት የሚያደርግ ወንድ እየጠፋ ነው። ሴቶች ደግሞ ቀለበቱ ሲያወልቅ አትወዱ ማለት። በቅርቡ በተደረገ ጥናትም ወንዶች የሴቶችን ምክር መስማት እንዳለባቸው ተገልጿልም። ጋይስ እንደህነት ሚስጥ አይስጣችሁ። ከባድ ነው ኑሮ። በዚህ ከቀጠለ ጋ ዘመድ ሲመጣ አካፍል አካፍል። የቤት ኪራይ ሼራር፣ አስቤዛ ሼራር። ማለስማማ አባት የኛ አገር አባባል አለች ምንድን ነው የምትለው? የሞተ ተጎዳ ተወዳጁ አርቲስት ግሩም ኤርሚያስ በአስር ቀን ውስጥ 20 ኪሎ ቀንሶ ሚዲያውን እጅግ በጣም እያነጋገረ ይገኛል። በብዙ ሴቶች የሚወደደው በብዙ የፊልም ስራዎች ታዋቂና ዝነኛ የሆነው ጀግናው አክተር ግሩም ኤርሚያስ አስር ኪሎ ያስቀነሰው ጉዳይ ምንድን ነው? እሱን እንመለከታለን። እንዲሁም ደግሞ ፍራኦል ኢቲቻ ከአሜሪካ ባለሀብቱ ዲያስፖራው ከአሜሪካ ስለ ቀነኒ አንድ መልእክት አስተላልፈዋል። እሱ ምንድነው? አብረን የምንመለከተው ይሆናል። እንዲሁም ሌላ የሚያስቁ የሚያዝናኑ ቪዲዮዎችንም ይጄላችኋለሁ በሚያስቀው

እንግዲህ ጃኒ ለምን ስመኝ እንደተባለች በእናቷ ምስክርነት ሰጥተዋል ማለት ነው። ሁለት ወንድ ተወልዶ ሶስተኛ ሴት ስለተሰጠች ስመኛት ነበረ ለማለት ተብሎ ስመኝሽ አልኳት አሉ። በጣም ደስ የሚል ነው። በዚህም ላይ እንግዲህ ዮኒ አስተያየት ሰጥቷል። እስኪ የዮኒን አስተያየት እንስማ። ጃኒ በስመኝ ብትመጣም ማዘርዬው መጣው ሲናገሩ ደስ አሉ። ማዘርዬ፣ እናትሽ ይኑሩልሽ ጃኒ እናትሽ የተናገሩት ሶስት ልጆቼ ወንዶች ነበሩ፣ ሴት ስመኝ ነበር የፈለግኩት። ስመኝ ነበር አገኘው ስመኝ አገኘዋት አለ ስመኝ ገብሩ አልኳት። ስመኝ ነው ስመዋል። የጃኒ ስም ስመኝ ነው። ሶስናር ቢግ ዲል ብዙም የሚያንጫጫ ሳይሆን ፉገራው ግን ያስቆኛል። አንደን የሚያስቁ ነገሮች። አይ ስመኝ ትልቅ ስም ነው። እናትየው ፈልጋ አባትና እናት ፈልገው አስበው የወለዷት ልጅ ናት ጃኒ ስለዚህ ስማ ይመባሉ ቢግ ዲል አይደለም። ግን እንትኖቹ ኮሜዲዎቹ ምናምን ያስቃል፣ ሰው ይልሳል። በተለይ ፌመስ ስትሆን ጠብቆ የድሮን ማንነትን ያውጣዋል። እኔ ያው የመላጣ ዘመኖችን ይገልጡታል። የመላጣ ዘመን በጣም ብራንድ ብራንድ የሆኑ ትውስታዎች አሉ። እኔ ራሱ የሚመች እንዲህ ብዬ ነበር። እንዲሁ ላመለበት አጋጣሚዎች አሉ። ዘመነ መላጣ ብዙ ነገር ብለናል እና ይህን ነው የምልህ። ብዙ ጊዜ የቲክቶክ ስም ሌላ ነው የፓስፖርት ስም ሌላ ነው። ብዙ ጊዜ ምክንያቱም አንዳንድ የፕራይቬሲን መጠበቅ የሚፈልጉ ሰዎች አሉ፣ ያንን ያደርጋሉ። ኤምነኝ እሙነኝ ምናምን እያለ ይመጣ የለን ደኪኒ ነኝ ኪኔኔ ሌሎችም ሌሎችም ይመጣሉ በተለያየ ስሞች እና እውነት ነው። ስማችሁን የቀየራችሁ በጣም ብዙ ልጆች ያላችሁ፣ እኔ ያው መለሰ የነበረውን መሌ ነው ያልኩት፣ አሳጠርኩት እንጂ አልቀየርኩትም። ለማንኛውም እስኪ ስማችሁን የቀየራችሁ ሚዲያ ላይ መጠሪያ ስማችሁ ሌላ የሆነ የመታወቂያ ስማችሁ ሌላ የሆነ ወይም ደግሞ እዚህ አረብ ሀገራት ስትሄዱ የማዳም ቅመሞች ብዙ ጊዜ የፓስፖርት ስማችሁ ይለያል። በጣም ብዙ ሴቶች ስላጋጠመ ሪያሊቲ በሰፈር ላይ የሚታወቁት ስም ሌላ ነው፣ የፓስፖርት ስማቸው ደግሞ ሌላ ነው። እስኪ ስማችሁን የቀየራችሁ አላችሁ አለን አለ አይደለም በሉ እስኪ ወደ ላይ። እጅግ የሚያስገርም ነው። እዚህ ጋር የምትመለከቱት ሁለቱን ጋር ያለው ጉሩም ኤርሚያስ ነው እና አንድ ፊልም ላይ የተሰጠውን ካራክተር ለመስራት ቢያንስ አሁን ካለበት ሰውነቱ ላይ ሀያ ኪሎ፣ መቀነስ። በስምም ሀያ ኪሎ ኢማጂን ጋይ፣ ከባድ ነው። ሀያ ኪሎ መቀነስ። ፎቶውን እያያችሁት ነው። ትችላለህ፣ ትችላለህ ጉሩም ይችላል። አጨብጭበናል። ጀግና ነው። ማርያምን ሀያ ኪሎ በኢየሱስ ከባድ ነው። ጉሩም ግን የተሰጠ ሰው ነው ለትወና እንዳለበት ይነገሯል። እጅግ በሚያስገርም ሁኔታ በአስር ቀን ውስጥ እንግዲህ ከዚህ ወደዚህ ተቀይሯልና በአስር ቀን ውስጥ ጋይስ፣ በአስር ቀን ውስጥ ከዚህ ስባሪ ሰማይ ነው የሚያክለው በዚህ በኩል ያለው። በአስር ቀን ሀያ ኪሎ ግራም ከባድ ነው፣ ከባድ ነው። አንድ ኪሎ መቀነስ ከባድ ነው አደለም፣ ሀያ ኪሎ። እና በጣም የሚገርም ነው ብቻ። ግሩሜ ትችላለህ፣ ሌላ ምን ማለት ይቻላል? እንግዲህ በአማላይ አራት መቶ ፍቅር፣ በጭስ ተደብቄ፣ በጣም ነው የሱ ፊልሞች በጣም አንደኛ አንደኛ ናቸው። እነዚህም ፊልሞች ሲሰራ እንግዲህ ምን ያህል ለትወና የተሰጠ ሰው እንደሆነ አይታችኋል። አሁን ደግሞ በሌላ ፊልም እየመጣ ነው። ፊልሙ ባይዞ ሰርፕራይዝ ነው። ይህንን ፎቶ የለጠፈው የጻፈው ሰውዬ ነው የለጠፈው፣ ለአድናቆት ብሎ ማለት ነው። እና ግሩሜ ደግሞ ሙያውን አክባሪና ለዚህ ነገር የተሰጠ ሰው መሆኑን በደንብ አሳይቶናል። በአስር ቀን ውስጥ ሀያ ኪሎ በመቀነስ አምር የሆነ የፊዚካል ለውጥ አሳይቷል። ግሩሜ ትችላለ ብለናል። ምን ማለት ነው? እጅ በርካቶችን ያስገረመው ይህ ነገር እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ማትረሱ የግሩም ኤርሚያስ ፊልም እስኪ የትኛው ነው? ኮመንት አድርጉ። ማትረሱት በጣም ደግሞ ግሩሜ አይምራችሁ ላይ እንዲቀር ያደረ እኔ ግሩሜ በ400 ፍቅርና በአማላዩ በቃ በጣም ግሩም እንደሚችል የውበት ፊልሞች ናቸው። እናንተስ ማትረሱት የምትወዱት የግሩም ኤርሚያስ ፊልም የትኛው ነው? እስኪ ኮመንት ያረጋችሁ። በዚህ ሰዓት የሰማሁትን አንድ መረጃ ልንገራችሁ። በቅርቡ በተደረገ ጥናትም ወንዶች የሴቶችን ምክር መስማት እንዳለባቸው ተገልጿል። በዚህም ታዲያ የተሻለ የውሳኔ አሰጣጥ ወንዶች እንዲ እንዲያገኙ ከተፈለገም የሴቶችን ወይም ደግሞ የሚስቶቻቸውን ምክር መስማት አለባቸው። እንስማችሁ ሴቶች፣ እስኪ እናንተን መስማት ያዋጣናል ወይስ በራሳችን አቋም ብንሄድ ይሻላል? እስኪ አዎ ስሙን የምትሉ ከነ ምክንያታችሁ ጻፉ። ዝም ብሎ አዎ አዎ፣ እኛ እንችላለን ምናም ሳይሆን ከነ ምክንያታችሁ ኮመንት አርጉ። እንግዲህ ጥናቱ ሴቶችን መስማት ያዋጣል እያለን ነው። እንስማ፣ እውነት ይጠቅመናል የሚለውን እስኪ እናያለን ባቸው ተብሏል። ተመራማሪዎች ጥናቱን ሲያካሂዱ ከሴቶች የሚመጡትን ግብአቶችና ምክሮችን መውሰድም ለተሻለ ችግር መፍቻ ክህሎት እንደሚያበቃና በስህተትም የምንከፍለውን ዋጋ አነስተኛ እንዲሆን እንደሚያደርግ አረጋግጠዋልም። ጥናቱ የሴቶችን ምክር መቀበልን በተመለከተ የተለያዩ ጉዳዮችን ከግምት ውስጥ በማስገባት የተደረገ ሲሆን፣ ሴቶች ለትብብር ቅድሚያ መስጠትና ከወንዶች የበለጠ ሚዛናዊ አመለካከቶችን በማሳየት ወደ ስኬት እንደሚያመሩ ይህ ጥናት ገልጿል። በዚህ ጥናት ላይ ታዲያም ሴቶች ምን ሀሳብ አላችሁ? ወንዶችስ ተስማማላችሁ? ሀሳባችሁን በኮመንት አሳውቁኝ። እናንተስ ተስማማላችሁ? ሀሳባችሁን በኮመንት አስቀምጡልኝ። ልምድ ያላችሁ በትዳር ብዙ የቆያችሁ ሰዎች ካላችሁ እስኪ ኮመንት ወንዶችም ኮመንት አርጉ፣ ሴቶችን መስማት ጥሩ ነው። ሴቶችም ደግሞ ኮመንት አርጉ፣ አዎ እኛን መስማት ጥሩ ነው ብላችሁ ወይም ደግሞ አይ እኛን ከሰማችሁማ ገደል ትገባላችሁ ቢሆን ይቻላል ጻፉ። ብቻ ላይክም እያደረጋችሁ እንቀጥላለን። ዛት ዋን ተንከሲስ ቺክ ይላል ተንከሲስ ሚስት

ከባድ ነው የሲቹዌሽን ማለት ለምንድን ነው ቀለበትህን ረስተህ የወጣኸው ብላ ከቤቷ ስንተኛ ፎቅ እንደሆነ ሩጣ ወርዳ ቀለበቱን አድርጋለታል ከባድ ነው እንደ ኧረ ሴቶች ግን ምን አረጋጉት ወንዶች ደግሞ ለምንድን ነው ቀለበት ማድረግ የማትወዱት እስኪ ምክንያታችሁ ንገሩ ሴቶች አሁን ቀለበት የሚያደርግ ወንድ እየጠፋ ነው ሴቶች ደግሞ ቀለበቱን ሲያወልቅ አትወዱ ማለት እስኪ ምንድን ነው የሚሰማችሁ እናንተ በዚህ ላይ ግን ተንከሲስ ናት ይቺ ከባድ ናት የኢትዮጵያ ሕብረተሰብ ከባድ ነው፣ ከባድ ነው ሲቹዌሽኑ። አልተቻሉም ችኮቻችን። የማልስማማ አባት የኛ ሀገር አባባል አለች። ምንድን የምትለው የሞተ ተጎዳ የምትለው አይነት አባባል አለች። እና የሞተ አይጎዳ ያለን የሚጎዳው ነው። ምናማለፈልጌ ነው። በጣም ብዙዎቻችን ሶሻል ሚዲያ ላይ ያው ከራሳችን ተነስተን የምንሰጣቸው ሀሳቦች አሉ የምናስተላልፋቸው መልክቶች አሉ የራሳችን ና ብዙ ጊዜ ባልተማርንበት በሌለ ነገር ላይ ሀሳብ በመስጠት ነው በጣም እና ብዙ ጊዜ ሪሌሽንሽፕ ላይ ወይ ደግሞ በተለያዩ አጋጣሚ ሰዎች አማራጭ ነው ብለው ሲያስቡ ራሳቸውን ያጠፋሉ እና እኔ መፍትሄ ነው ብዬ አላስብም፣ ራስ ማጥፋት። ምክንያቱም ለችግሮች ሁሉ መፍትሄ ስላለ፣ ስለዚህ የሕይወቱ ባለቤት እግዚአብሔር ስለሆነ በፈለገው ጊዜ እሱ እንደሰጠን መልሶ መውሰድ ያለበት እሱ ነው ብዬ ስለማስብ፣ የሕይወታችንን ጉዳይ ለእግዚአብሔር መተው ይመረጣል ብዬ አስባለሁ። ያ እንዳለ ሆኖ አማራጭ ከጠፋና አይ ብለን ግን በቃ መኖር የለብኝም በዚህ ምድር ላይ ብሎ ሰው ከወሰነ ለሚሞትበት ምክንያት ሪዝኑን ማስቀመጥ አለበት። ምክንያቱም አብሮት ያለውን ሰው በጣም ህይወቱን ስለሚያመሰቃጥ በጣም ያልሆነ ከባድ ነገር ስለሚከተው ማለት ነው። አሁን ሰሞኑን የምናየው ነገር ለተፈጠረው ነገር በጣም ነው ማዝነው፣ በጣም ከልቤ ነው ማዝነው። ሺዝ ያንግ በጣም ያንግ ናት። እሱም ያንግ ነው። የእሱን ታሪክ ደግሞ ወደኋላ መለስ ብዬ ሳይ በጣም ከድህነት ውስጥ ወጥቶ ራሱን ለማሻሻል ራሱን ለመቀየር የሚጥር የሚለፋ ልጅ ነው እና አናቅ እንደዚህ ነው ብዬ ውሳኔ ከመስጠት አንደበቴን ቆጥባለሁ። ምክንያቱም መናገር ፈራጅ ስላለ፣ ስለዚህ እንደው እንደዚህ አይነት ሰዎች ራሳችሁን ለማጥፋት ውሳኔ ላይ ስደርሱ ቪዲዮ ነገር ሰርፋችሁ ወይ ደብዳቤ ነገር ጽፋችሁ የሌላውንም ሰው ህይወት የማያመሰቃቅል ሌላውንም ሰው ህይወት ጥያቄ ውስጥ የማይቶች ነገር ማድረጉ ተገቢ ነው ብዬ አስባለሁ እና ለሁሉም የልብ ለሱ ለቤተሰቦቹ እግዚአብሔር ያዝናቸው ብዬ ላለው። እውነቱን ደግሞ እግዚአብሔር ይርዳህ ላለው። ምክንያቱም ሂዝያን ሰክሰስ ላይ ያለ ሰው ነው። በጣም ራሱን ለመጠወጥ በጣም የሚጥስ ሰው ነው። ብዙ ኢንተርቪዎች ወደ ዋላመነት ብዬ የሰማው ነበረ። ባይፈጠር በጣም ደስ ይለኝ ነበር። እውነታውን ደግሞ እግዚአብሔር እንዲያወጣለት ምኞቴ ነው፣ ጸሎቴ ነው። እንደ ማንኛውም ሰው እዚህ ሶሻል ሚዲያ ላይ ነው የማውቀው፣ የተለየ ግንኙነት የለኝም። ሞር እሷን ነው ማቃት ስለዚህ፣ እግዚአብሔር እውነታውን ያውጣል ማለት እፈልጋለሁ። ምክንያቱም ሰዎች ኢሞሽናል ሆነው የሚወስኑት ውሳኔ ቅጽበታዊ ውሳኔ ከባድ ስለሆነ ፍራኦሊ ቲቻ ዲያስፖራ ባለሀብት እንግዲህ ከአሜሪካ ቀነኒ ያሟሟት ዙሪያ አስተያየቱን ሰጥቷል። ምንድን ነው እሱ እያለ ያለው? ያው ወጣት ስንሆን ብዙ ማይሆኑ ውሳኔዎችን ልንወስድ እንችላለን። ለሌላ ሰው ሰበብ ባንሆን እንዲህ አይነት ውሳኔ ስንወስድ ራሳችን ላይ እንደወሰነ ማረጋገጫ ነገር ብናስቀምጥ ብሏል። ይህ የግል ሀሳቡ ነው። እናንተ የግል አስተያየቱን በምን ታዩታላችሁ? እኔ ግን ምን ያህል እውነት ይሆናል ያ ነገር ብዬ ነው ማስበው። አንድ ሰው እኔ ራሴን አጥፍቻለሁ ብሎ ጽፎ አስቀምጦ ቢሞት ያ የእሱ መሆኑን ምንም እርግጠኛ መሆን አንችልም። ብዙ ፌኮች ይሰራሉ ለማለት ነው። ለማንኛውም ፍራው ለቲቻ ከአሜሪካ እግዚአብሔር ነፍሷን ይማር በታውንም እግዚአብሔር ይግለጥ ብሏል። እንቀጥላለን። ገባ ገባ ገባ አንድ ጉዳይ በወር ሁለት ሺህ አምስት መቶ ምንም ማድረግ አይቻልም። ኑሮ በዚህ ከቀጠለ ዘመድ ሲመጣ አካፍል አካፍል፣ የቤት ክራይ ሼር አርግ አጎቱ ጋር ለሶስት ወር በዚህ የሚቀጥል ከሆነ አይቀርም እና ወደ እኔ የምትመጡ ቤተሰቦች አስቡበት ማለት ዋና

ከባድ ነው። ምን ታስባላችሁ እናንተ ባይዘው፣ አሁን ባለው ሲቹዌሽን ማለት ነው። እንግዳ መቀበል ቀርቶ ያለነውም ሰርቫይቭ ማድረግ ይከብዳል። ሁኔታውም ስናወራ ማለት ነው። ነገሮች ከምታስቡት በላይ ጣራ እየነኩ ነው። እና ሌላኛው አጎት ቤት ብትሄድ አስር ሺ ብር ነው እዛ ውድ ነው ይወደድብሃል፣ እዚህ ይሻልሃል ይለዋል። እና ከባድ ነው ከባድ ነው ብቻ። ኤላትሪክ ቀልድ እያዋዛ በዛው ሚሴጁን ስከተለ ነው። እስኪ ሌላ አንድ የኤላትሪክን ቪዲዮ ልጨምርላችሁ። አላየሁሽን ፍቅሬ ሰላም ነው። ሰላም እንዴ። ቀይ ልጅ ገብታለች አሁን፣ ጥቁር የለበሰች ምን ባለቤቷ፣ ቀይ ልጅ ገብታለች አሁን። እኛ እዚ ከመ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ገባለ ሁለት ሲገባለት፣ እሺ አሁን

እንደ ባብ እየተንከባለ ይታቸዋለን። ምንም ማድረግ አልችልም። የቀን ወጪ ይዘጋለት በቃ። የምን ሚስጥር ነው አባቴ? ታር ከፈክፈዋል እ ይመች። ለማንኛውም ኤላ ሚስጥር ግን እንዳታባክኑ፣ ናንተ ቤተሰቦች ሚስጥር እንዳታባክኑ። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ ወዳችኋለሁ። በብዛት ሰብስክራይብ ሳታደረጉ ነው የምታዩት። ሰብስክራይብ ያደረጋችሁ፣ መልካም ሳምንት መቻችሁ።